ዛሬ እጅግ በጣም አሳሳቢ በሆነ ቪዲዮ ነው የመጣሁላችሁ። ከመጨረሻው በትዕግስት እንድትከታተሉኝ ላሳስባችሁ እወዳለሁ። በጣም አሳሳቢ የሆነ ጉዳይ ስለሆነ ማለት ነው። የነቢዩላህ ሉጥ አለህ ሰላም የስታቸውን ህዝቦች ያቀፋ በላ በዘመናችን በድጋሚ ተከስቷል። ሰሞኑ በሶሻል ሚዲያ ላይ በስፋት ሲዘዋወር በድጋሚ ማለት ነው። ይህ ርዕስ በፊት ላይ ተነስቷል፣ ደግሞ አሁን በድጋሚ የተነሳ በተለይ በእግር ኳስ ሴት ተጫዋቾች ዙሪያ የተነሳ ሰፊ መነጋገሪያ ጉዳይ ሆኖ ነበር። እሱ ምንድን ነው? ይሄ የሊዋጡ ጉዳይ ነው የሴት ለሴት ግንኙነት ወይም ደግሞ ግብረሰዶም የሚባለው ነገር ማለት ነው። ይሄ ወንጀል አዲስ ነገር አይደለም። ነቢዩላህ ሎጥ አለይ ሰላም በነበሩበት ዘመን የነበሩ ህዝቦች የጀመሩት ነገር ነው። እነሱ ላይ ግን ምን ተከስቷል? እንዳለ ህዝባቸው በዚህ ነገር ተውበት አላደርግ ሲሉ ወይም ከዚህ ወንጀላቸው አልመለስ ሲሉ እነዛ ህዝቦች እስኪጠፉ ደርሷል። ሌላ ከዚህ ነገር ነፃ የነበሩት የተወሰኑ ጥቂት የሚባሉ ሰዎች ሲቀሩ ማለት ነው። ይሄ ወንጀል ቀላል ወንጀል አይደለም፣ ከባድ ወንጀል ነው። ግን ዘመናችን ላይ እንዳዲስ እየመጣ ነገር ነው። ዘመናችን ላይ እንዳዲስ የተከሰተ ነገር ነው። አንዳንድ የገቡበት ሰዎች ይጫንቃቸው አጋልጠዋል። ይህንን ጉዳይ ወይም ደግሞ ከዚህ ሁኔታ ላይ እንደምንም የወጡ ሰዎች ስለ ጉዳዩ በስፋት አብራርተዋል፣ ገልጸዋል ወይም አጋልጠዋል። ማን ማን እንዳለበት ጭምር ማለት ነው። ይህን ልላቸው አደለም። አሁን አመጣጠ እንደዚህ አይነት ነገሮች እንዴት ነው ሊሆኑ የቻሉት? ሴት ለሴት እንደዚህ አይነት ነገር ሊከሰት የቻለ፣ ወንድ ለወንድ ለምንድን ነው ሲባል ካነሷቸው ሰበቦች መካከል እንዴት ነው የሚጀምሩት? እንዴት ነው የሚገፏፏችሁ ወደዚህ አይነት ጉዳይ ሲባል ሎሽን ልቀባሽ ልሽሽ ወይም ደግሞ ልጠብሽ በሚል የመሳሰሉ ነገራቶች የሚጀመሩ ነገራቶች እንደሆኑ የተናገሩ ሰዎች አሉ። ቲንክ ሰምታችሁታል ብዬ አስባለሁ። አሁን እኔ ይህንን ሸሪአ ከከለከለው ነገር ጋር ላገናኝላችሁ ነው። ይሄ በዚህ ጉዳይ በስፋት ላወራ ሳይሆን አላህ ያዘዘንን ነገር ስንተላለፍ እንዴት ወዳልታሰቡ ነገራቶች እንደሚወስደን ልነግራችሁ ነው። በሸሪያችን ሴት ልጅ ታ ለቤተሰቧም እንኳን ቢሆን ለእህቷም እንኳን ቢሆን ለእናቷም እንኳን ቢሆን አለፍ ሲል እናት ለልጇም ቢሆን ማሳየት የማትችልባቸው ፕራይቬት ቦታዎች አሉ። ያ ፕራይቬት ቦታ ምንድን ነው ሲባል ከእምብርቷ እስከ ጉልበቷ ድረስ ያለውን ቦታ ማሳየት የለባትም። እናት ለልጇ እያልኳችሁ ነው። ባዳ ሴትን አይደለም እያልኳችሁ። ያሉት እናት ለልጇ እዛ ቦታ ላይ ማሳየት አትችልም። እህት ለእህት መተያየት አይችሉም። ያን ቦታ ከእንብርት እስከ ጉልበት ያለውን ቦታ መሸፈን መሰተር አለበት። ለምንድን ነው ይሄ? የራሱ ሄክማ አለው። ባናውቀውም ማድረግ ነበረብን። አሁን ላይ ማየት ትችላላችሁ ይሄንን ነገር ማለት ነው። ወደዛ መጣላችኋል ሰው ይሄ ፕራይቬት ቦታ ነው። ይህንን አታሳዩ ተብለን ተከላከልን። ይህን የሚያውቁ እጅግ በጣም ጥቂት የተማሩ ሴቶች ብቻ ናቸው። የተማሩ ወንዶች፣ የተማሩ ቤተሰቦች ብቻ ነው ይህንን የሚያውቁት። አብዛኛው ሰው ሴት ከሆነች ምን ችግር አለው? ወደ ማለት ይሄዳሉ። ሴት ከሆነች ምን ችግር አለው? ፀጉር ባሳያት ገለይን ባሳያት ይባልና ይጀምራል። ከዚያ በኋላ ምን ወደ ምን ይኬደል? ጀርበይን ጀርባዬን እስቲ ቀቢኝ፣ ጀርባይን እሽኝ። ከዚህ ያልፋል? ማሳጅ ቤቶች ይሄዳሉ፣ ይታሻሉ። ሲታሹ ማሳጅ ቤት አውራቸውን ነው ይሰትሩ። አታሁን ቅድም ያልኳችሁን መከልከል ያለበት ፕራይቬት የሚባለውን ቦታ ጭምር ያሳያሉ። በማሳጅ ስም ይሄ ብቻ አይደለም። ወደ ዩኒቨርሲቲዎች ስትሄዱ አንድ ላይ ገላቸውን የሚታጠቡ ሴቶች ይኖራሉ። ያኔ ጀስት ጓደኛ ነች፣ ጀስት ምን ችግር አለው ሴት አደለች እንዴ? ለምን ታካብጂያለሽ ምናምን ይላሉ። እሺ፣ ያቺ ሴት እስካሁን እንደዚህ አይነት ችግር ስለሌለባት ይሆናል አንቺ ይሄ ነገር ያልገጠመሽ። ግን ችግር ያለባቸው ሴቶች ግብረ ሰዶማዊነትን የሚያስፋፉ ሴቶች ጅማሪያቸው ይሄንን አይነት እስቴፖች ነው የሚጠቀሙት። ማሳጅ ቤት ስትሄጂ ያን ቦታሽን ስታሳይ ከዛ ትጀምራለች፣ አጓጉል ንክኪዎች ይጀምራሉ። ወደ ራሷ አላማት አመጣሻለች ማለት ነው። አንድ ላይ ሻወር እንውሰድ፣ ምን ችግር አለው? ሴት አይደለሁ ትልሻለች። አ ሴት ነች፣ ችግር የለውም ጠገባ አላችሁ። ከዛ በኋላ ይጀመራል። ሸሪአ የሚከለክለው ሂክማ ስላለው ነው ያስገባሽ አንቺ፣ ያን ቦታሽን ብትከለኪ ያ ፕራይቬት ቦታሽን ባታሳያት ወደ ግብረ ሰዶማዊነት አትወስድሽም አለ። ሸሪአ አንድን ነገር ሲከለክል ሂክማ አለው። ታ ባታቁት እንኳን ሸሪአ ይሄን ነገር ከልክሎታል ስትባሉ፣ ፕሊስ እሺ በሉ፣ ታዘዙ፣ እጅ ስጡ፣ ምንለው ለዛ ነው ሁላችን እኔን ጨምሩ ሂክማውን ባናቀውም እንኳን ከታማኝ ሴቃ ከሆነ ሰው ይሄ ነገር ሸሪአ ይፈቅዶም እስከተባለ ድረስ እሺ ማለትና መታዘዝ አለብን። አጀር እናገኛለን ካልተገለጠልን ነገራቶች እንጠበቃለን። ያ ነገር ሲገለጥልን አላህን እናመሰግናለን። አ ለካ ለዚህ ነው አ ለካ ለዛ ነው ይሄንን ነገር አታድርጉ ለካ ተብለን የነበረው ብለሽ ደስተኛ ትሆኛለሽ። ጥብቅ ሴት ትሆኝ። ግብረ ሰዶማዊነት ላይ የገቡ ሴቶች ከዛ ወጥተው የራሳቸውን ንጹህ አይምሮ ለማግኘት በጣም ነው የሚከብዳቸው። ሰላማዊ ሕይወት ለመቀጠል በጣም ነው የሚከብዳቸው። ለምን አገባቡ መጥፎ ነው ስራውም መጥፎ ነው። በጣም ያለህን ትዕዛዝ መተላለፍ አለው። እዛ እንደ ቀላል መግቢያው ቀላል ሊመስል ይችላል፣ በእንደዚህ ቀደም ባልኳቸው አይነት ሰበቦች፣ መውጫው ግን ቀላል ሊሆን አይችልም። እጅግ በጣም ከባድ ነው። የሚያደርሰው የሞራል ጉዳት፣ የሚያደርሰው ስነልቦናዊ ጉዳት፣ ብዙ ሴቶች ራሳቸውን ለማጥፋት ሁሉ ይፈልጋሉ በዚህ የተነሳ። ለምን መጥፎ ስራ ነው፣ ሰው እንደሆነ አይሰማቸውም። ሸይጣን አለ ከዛ በኋላ ነፍስዬ አለ አንድ ደግሞ ሰውነት የለመደው ነገር አለ። ከዛ በኋላ ወጥታችሁ ንጹሕ ሰው ሁኑ ሲባሉ እጅግ በጣም እየከበዳቸው ነው። ከመግቢያው ተጠንቀቁ። ሴት ልጆቻችሁን አስጠንቅቁ፣ ወላጆች አስጠንቅቁ፣ እህት ወንድሞች አስጠንቅቁ። በቃ ሴት ልጅም ሆነ ወንድ መተያየት የሌለባቸው ቦታ ወንድም ሆኖ አባት፣ ቅድም ሴት ልጅ ብቻ ነው የነገርኳቸው። ሴት ልጅ ለአባቷ ማሳየት የማትችለው ቦታ ነው ያ ቦታ። ወንድ ልጅ ወንድ ሆኖ ራሱ አውራውን መሰተር አለበት። አኪድ እንደ ኢማሞች የራሱ አለ እስከ ጉልበት ኢማም ሸፍዒ ከእምብርት እስከ ጉልበት አውራ ቦታ ነው ይላሉ። ስለዚህ አባትና ልጅ ይህን ቦታ መተያየት አይችሉም። አስቡት፣ ምን ያክል ቅርበት እንዳለው። አባት ያኔ ትንሽ ሆኖ ያሳደገው ከሆነ አባት ወላጅ አይደለም ግን፣ ይሄ ቦታ ፕራይቬት ነው። ለምን ሜይ ቢ ሰምታችሁ ይሆናል፣ ወይ ወደፊት ሰሙት ይሆናል። ሰምታችሁም ታውቁታላችሁ ብዬ አስባለሁ። እናት ሆና እንደዚህ አይነት ስራ እየሰራች የለችም ልጇ ላይ፣ አባት ሆኖ ልጁ ላይ የማይሆን ነገር የፈጸመ የለም አለ። ሶ አባት አደለ እንዴ? አይምሯችሁም፣ ብቻ አታስቡት። ሸሪአ የሆነ ነገር ሲከለከል ምክንያት ስላለው ነው። ቅድም እንዳልኳችሁ ከዛ ስህተት እየጠበቃችሁ ነው። ሶ ይሄም ቦታ ፕራይቬት የሚባሉትን አታሳዩ፣ ወላጅም ሆኖ አባት ይሄን ቦታ ማሳየት የለበት ብላችሁ ስታደርጉ ግን እንደዚህ የመሰሉ ግብረ ሰዶማዊዎች ይጠቀሙባችኋል ማለት ነው። ሌላ ምን ሊያደርጉ ይችላሉ? ሰው ከዚህ ራሳችሁን እንድትጠብቁ ሸሪአ ያዘዛችው ነገር ፕሊስ ለመተግበር ሞክሩ። ግብረ ሰዶማዊነትን አብረን እንቃወም፣ ለማያቅ ሰው እናስተምር። ይህንን ነገር ሸሪአችንን በጣም ያወገዘው መጥፎ ነገር ነው። መጥፎ ወንጀል ነው። ሁላችንም በቻልነው አቅም ይሄ ነገር አይቻልም እያን ለማያውቁ ሰዎች እናስተምር። ልጃችሁንም ቢሆን አስተምሩ። ትንሽ ሆና እንደዚህ አይነት ቦታ አይቻልም የሚለውን ነገር ትንሽ መሀታ ብትሆን አስተምሩ። ያኔ በጥሩ ነሽ እንድታሳድጉ ትልቅም ለሆኑ ደግሞ አስተምሩ። እየተበላሹ በብዛት ያሉት እነሱ ሆኖ። ማለት እንግዲህ ይህን ይመስላል። እንደተጠቀማችሁበት ባለሙሉ ባለሙሉ ተስፋኔ። ሌሎች ያልሰሙ ብዙ ሰዎች ሊኖሩ ስለሚችሉ ሼር እንድታደርጉ አስታውሳለሁ። ባረክላችሁ።